እኔም ነገ ላይ ትልቅ ህልም ስላለኝ እድሜና ጤናዋን አብዝቶልኝ ዚ ምድር ላይ በደንብ ኖራ ያ ህልሞችን ማሳካት ፈልጋለኝ ከእሷ ጋር ማለት ነው። እና ከልብ ነው የምወድሽ፣ ደግሞ አፍቅርሻለሁ። ሰባቤ ሲል ጳንተርጎ ሰባቤ ሲል ጳንተርጎ ዛሬ ደስ በሚል ቪዲዮ ወደ እናንተ መጥቼ እላቸዋለሁ ነው። እኔ ከአብሬሽ በላይ የምድን ነው የምላችሁ። ደስ ብሎ ይላል። ሰዎችም የአብሬሽ ደስታን ማየት የሩታን ደስታ ማየት የሚያስደስታችሁ ሰዎች አላችሁ፣ እንኳን ደስ ያላችሁ። ቤቱ ሲመጣ ሰርፕራይዝ አድርጋው። አብሬሽ ግን እንዴት እድለኛ ነህ! እውነት ይህንን ቪዲዮ የምታዩ ሰዎች እንደዚህ ያለምን ምክንያት እንደዚህ ሰርፕራይዝ የሚያደርግ ሚስት ወንዶች ደግሞ ሴቶች ደግሞ ባሊስጣችሁ አብርሽዬ ወደፊት ከሮታ ጋር እንደዚህ ጥሩ ጥሩ ነገር እንዲገጥመ ከዚህ በኋላም ደግሞ ቀሪ ዘመናችሁ ሁሉ እንደዚህ ደስተኛ ሆናችሁ የምትኖሩበት አሁን፣ ሌላው ሌላው ደግሞ እግዚአብሔር ነው ምላችሁ። ዘፈናችለት። ሰላም ሰላም ሰላም ሰላም ሰላም። ውድና የተከበራችሁ የአብ ዩቲዩብ ቤተሰቦች እንዴት ናችሁ? እኔ በጣም በጣም በጣም በጣም ደህና ነኝ። ያው ዛሬ ከመጀመሪያው ጀምሮ እንደዚህ ትክት ብዬ ደስ ብሎኝ መጥቼላችኋለሁ ነው የምላችሁ። እንዴት ናችሁ ውዴ አብዩቲብ ቤተሰቦች? ደና ናቸ ወይ? እኔ በጣም ደናነኝ ነኝ። እናንተ በያላችሁበት ደና ሆኑልኝ። ዛሬ ደስ በሚል ቪዲዮ ወደ እናንተ መጥቼላችኋለሁ። ያው ሩታዬ ለአብሬሽ ሰርፕራይዝ አድርጋ ደስ እንዳሰኘችው እኔ ከአብሬሽ በላይ የምርን ነው የምላችሁ ደስ ብሎኛል። እግዚአብሔር ነው የምላችሁ ደስ ብሎኛል። ኦዲንሶችም የአብሬሽ ደስታን ማየት የሩታን ደስታ ማየት የሚያስደስታችሁ ሰዎች አላችሁ፣ እንኳን ደስ ያላችሁ ማለት እወዳለሁ። የምሬን ነው። ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀለን። የምሬን ነው ምላችሁ እንደዚህ ደስ የሚል ቪዲዮ እና አብሪሽ ደስ በሚሰኝበት ሰዓት በእኛ በኩል ደግሞ የነሱን ደስታ የበለጠ ደስ የሚያሰኝ ነገር የምሬ ነው ምላችሁ፣ ብዙ ነገር እያመለጣችሁ ነው። ይህንን ቤት ሰብስክራይብ አድርጉ። የምሬ ነው። እንግዲህ ዛሬ የመጨረሻ የአዲስ አበባ የቤታቸው የመጨረሻ ቀን ዛሬ አብሪሽና ሩታ ደስ በሚል ነገር አሳልፈዋል ማለት ነው። የምሬ ነው የምላችሁ እንደዚህ ደስ በሚል ሩታዬ ለአብሪሽ እንደዚህ ደስ በሚል ፕሮግራም አዘጋጅታ ቤቱ ሲመጣ ሰርፕራይዝ አድርጋው ነበር። የምሬን ነው የምላችሁ እኔ ከምነግራችሁ በላይ እግዚአብሔር ነው የምላችሁ። በጣም ደስ ብሎኛል። በቃ ምን ልበላችሁ። አብሬሽ ግን እንዴት እድለኛ ነህ! እንዴት እድለኛ ነህ! የምሬን ነው የምለህ እንዴት እድለኛ ነህ! እርታዬን በነገራችን ላይ ይህን የመሰለ ጀግና ምን ልበልሽ፣ በቃ ይህን የመሰለ ባል አግኝተሻል። አብሬሽ ግን እንደዚህ አይነት ደስ የምትል ሚስት አግኝተሃል። እንኳን ደስ ያለ። እንደዚህ ዛሬ የቤታችን የመጨረሻ ቀን ነው ብላ ይህን ሁሉ ተጨንቃ ይሁን ብቻ ምንም አድርጋ ይህን ነገር ፕሮግራም አዘጋጅታ እንኳን ደስ ያለ። እውነት ይህንን ቪዲዮ የምታዩ ሰዎች እንደዚህ ያለምን ምክንያት እንደዚህ ሰርፕራይዝ የሚያደርግ ሚስት ወንዶች ደግሞ ሴቶች ደግሞ ባል ይስጣችሁ፣ የምሬ ነው በነገራችን ላይ ይህንም እንደ ቀልድ የሚታይ ነገር አይደለም። ግዴታ ልደት ወይም ደግሞ ቫላንታይንስ፣ ሌላም ሌላም ነገር መሆን የለበትም። ይህም ፕሮግራም ነው፣ አንድ ፕሮግራም ነው። ወደ ዱባይ ሊሄዱ የመጨረሻ የቤታቸው ያላቸው ቆይታ ነው። እንደዚህ ደስ በሚል ነገር ደስ የሚል ነገር ያየ ነው ማለት ነው። አብርሽዬ ወደፊት ከሩታዬ ጋር እንደዚህ ጥሩ ጥሩ ነገር እንዲገጥም፣ ሩታዬም እንደዛው ወደፊት ከአብርሽ ጋር ጥሩ ነገር እንዲገጥማችሁ እንደዚህ ደስተኛ እንደሆናችሁ ደስተኛ ሆናችሁ እየኖራችሁ ማየት ይናፍቀናል። እንደዚህ ደስተኛ ሆናችሁ ልም ደስተኛ እንድትሆኑ እንፈልጋለን። ከዚህም የበለጠ ደስታ ያብዛላችሁ፣ ሰላሙን ያብዛላችሁ። ከዛ ሁሉ ስቃይ ከዛ ሁሉ ፈተና አልፋችሁ ለዚህን ቀን በመድረሳችሁ በጣም ደስተኛ ነን። ከዚህ በኋላም ደግሞ ቀሪ ዘመናችሁ ሁሉ እንደዚህ ደስተኛ ሆናችሁ የምትኖሩበት ጊዜ አድርግላችሁ። ሌላው ሌላው ሌላው ደግሞ እግዚአብሔር ነው የምላችሁ። ዘፈነችለት ሩታ፣ ሩታ፣ ድምጿ እንዴት አባቱ ነው የሚያምረው! እንዲ እንዲ፣ ይሄማ የምር ነው። ማስኩን መደረግ አለበት በቃ፣ ይሄ እንትን መግባት አለበት። እንዴት አባቱ ነው የሚያምረው! ቆይ እስከ ዛሬ ይህንን ይሄንን ድምጽ የት አድርጋው ነበር? እና አሁን አቤታቸው ያለው ነገር ሁሉ ጨርሰው ነው ማለት ቤታቸው ያለው ቆይታ አልቆ ነው። አሁን ነገ ወደ ዱባይ ጉዞ ነው ማለት ነው። የምር ነው ምላችሁ። እንደዛ በመሆኑ በጣም ደስ ብሎኛል ነው ምላችሁ። በእነ በሩታ ደስታ ያስደሰታችሁ፣ የአብሬሽ በደሰት ያስደሰታችሁ፣ የምር ነው ምላችሁ። ይሄንን ቪዲዮ ላይክ አድርጉ። እንዲሁም ቤቱን ሰብስክራይብ አድርገው፣ በቃ ብዙ ነገር እያመለጠህ ነው ነው ብዙ ነገር እያመለጣችሁ ነው። ይህንን ቪዲዮ ሰብስክራይብ፣ ላይክ አድርጉ። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ተቀላቀሉን። እንግዲህ ከዚህ ቀጥሎ በሚለቁልን ቪዲዮ ደስ የሚል ነገር ይለቁልናል ብዬ ወይም የዱባይ ጉዞ ነው የሚሆነው አናቅም ብቻ እንጠብቃለን እንደዚህ ደስ የሚል ነገር እናያለን ብዬ ተስፋ አደርጋለሁ። እስከዛ ድረስ ዛሬ አጭር ቪዲዮ ነ የላቸው የመጣሁት ምክንያቱም በቃ በጣም ደስ ስላለኝ የምለው ነገር ነው ያጣሁት። የምሬን ነው የምላችሁ። በሌላ ቪዲዮ እንገናኛለን። እስከዛ ድረስ ሰላም ሁኑልኝ፣ ይመቻችሁ፣ ወዳችኋለሁ።